ጭራሽ የሰው ቤት የሰው አራስ ጭራሽ እንደዚህ ብቅ ተደርጎ አይታይም። አራስ ጋር ቁጭ ብለህ ምናምን እየበላህ እኮ ነው ያለኸው። እባክሽን ንጂ ሽና አይጥምም። እሳት ላይ ነው ይጥማ ማዘር አውቀው ነው።

ከማሄ ቤት ነው ያለ ነው። ዛሬ በማሄ ቤት ነው የመጣ ነው። ገንፎ ልንሰራላት ነው። እሺ ውድ ቤተሰቦቻችን፣ እስኪ ገንፎ የሚሰራ ደግሞ ሙላር ነው። ሙላር ነው የሚሰራው እኔ አይደለሁም። ለማንኛውም እስኪ የሙላር ገንፎ ምን ይመስላል የሚለውን ደግሞ፣ ማሂ ከዚህ በፊት ላይ ገንፎ ሰርቶልኝ ያውቃል። በጣም አሪፍ ነው ገንፎ። ዛሬ ደግሞ እንግዲህ አሪፍ አድርገ እንደምትሰራ ተስፋ አድርጋለሁ። እስኪ ትንሽ አውራ ማለት ተስፋ አደርጋለሁ። ማለት አይ በሰው ቤት እንዳታፈሩ ይና አ አይ አልተገንፎ ዋው አንደኛ ትላለች። እንግዲህ ጨው፣ ዘይት አይዞህ ልጅ፣ አንተ ትሻላለህ። እኔ እኮ እንዳይበዛብህ ብዬ ነውና፣ አይዘው አይዘው። ውይ ሊያቃጥልህ ነው፣ እንደ ሊያቃጥልህ ነው። እግር እንዳይበላ። እኔ ማገዝ እችላለሁ ወይስ አንተ ብቻ? እኔ ማገዝ እችላለሁ? ኖ፣ ብቻ ነው ብቻ። ግን ደስ አንተ ደስ ምን? ነው ጣድ እዛ ነው የምታማስለው። እንደ እ እንግዲህ እሰራለሁ። በርታይ። ኧረ ማዘር እዛው ነው አይደረግም። ይሄ እራስሽ አድርግ እንጂ። በቃ እኔ አውርጄ ነው እንትን የማደርገው። እንጃ አይጣፍጥም ትላለች። የባሰ ግን እንትን እንዳሰብር፣ አያያዝሽ እንዳሰብሪ፣ የታችኛውን አብሮ እንዳይሰበር በቃ። ዋናው እኔ ማህ አላየችም አይደለም ሙለር ነው ይሰራ ይባላል ተካግዘን ይባላል ሙለር ነው እንጂ። እንግዲህ ውድ ቤተሰቦቻችን እንደምታውቁት አሁን ጾም ስለሆነ እኛ አካባቢ ባይዘይ በራያ አካባቢ በእንትን ነው የሚበላው በእርጎ ነው የሚበላው። አንዳንድ ቦታዎች ደግሞ በማር በእርጎ ስላችሁ በእርጎ በሰሊጥ ምናምን ይበላል። ማዘር ያሁን ይሄ ሰሊጥና ምንድን ነው ተልባና ሰሊጥ ሁለቱም ኦኬ። ይሄ አሁን የምታየት ተልባ ተልባና ሰሊጥ ነው። ውድ ተመልካቾቻችን ገንፎ እንደምታዩት ከሩቅ ለራሱ ደስ ይላል። ነገሩ ይጣራል ብሎኝ ይላል ስለዚህ ቅድሚያችን የሚቀም ሲሆ ምን ማድረግ አይቻልም። ያለውን አስተያየት እውነት በጣም ነው የሚያምረው፣ ከፍትፍቱ ፊቱ የሚባለው አሁን እኮ ጨው ቢያንሰውን ቢበዛውም፣ ዘይት ቢበዛም ቢያንስ ማነው በስሎ አላልበሰለም። ራሱ አስተያየትሽ እንጂ በትክክል አስተያየት ስጭ። በጣም ቆንጆ ማነው ያገነፈው ግን

ከም በኋላ እየመጣ ገንዛ ላይ እንዳትል እንጂ እንደዚህ አይቀርም። መቼም እንደዚህ በጣም እንደዚህ አይነት ገንፎ ምንድን ነው የተሰራው? ማለት ዱቄቱ ማለት ነው፣ ይሄ ዱቄቱ የተጨመረው ምንድን ነው? በጣም ብዙ ነገር ነው እንትን ያለው። ዋው ግን በጣም ነው የወደድኩት እኔ ዝም ብሎ ማለት ማርያም ነ አሪፍ መማሰሉ ላይ ነው እንጂ ሌላው ከትልቁ ነገር መማሰሉ ኖርማል ግን ሰሊጡ ግን በጣም ይጥማል። ሰሊጥም ቆይ አልወድም ግን ኳንቲ በቅቤ ትደርስበታለች ። አሁን እኮ የሚገርም ነገር ቶሎ ቶሎ ይረብሻል። በጣም የበላው ራሱ ማለት ከሆነ ግን ሰዓት በልተሽ ነበር በደንብ? አዎ ገንፎ በላ ነበር። ምን ያምርሽ ነበር ግን እስኪ ንገሪኝ።

አንተ ግን ምን አስበህ ነው? ግን በሰው ቤት እንደዚህ የምትሰራው ግን፣ አይደብርህም? አንተ ሴት ነህ እንዴ? ማለት አይ፣ በሰው ቤት ሰው ጋር ገብተህ ምናምን እንደዚህ ገንፎ ይሰራል እንዴ? አይደብርህም? እሷ ሳይደብራትም። ስጀመር እኮ ሼሚዞት ነው። እዚህ የተቀመጡ ሼሚዞች ነዋ። ዋሽተሽ ነዋ። ይጥማል ምናምን። አይ አንተ አይደብርህም? የምሬ ግን ገንፎ ሰራው ምናምን በሰው ቤት መተህ ከዛም የሰው ሚስት፣ አይደብርህም? ብዙ ዩቲበሮች እንደዚያ ይሰራል። እኔ ስለሌላ ሌላ ዩቲዩበር አላወራሁም። አንድ አይደለም፣ ይከለሽ ነው አይደለም። ለምን ነው እንደዚህ አንተ ሴት ነህ በሰው ቤት እንዴት አይደብርም? ማለት እናትሻለች ምናምን የሚያግዛት ሰው አለ በዛ መሀል አልፎ፣ እኔ ገንፎ ልስራት? አይደብርም ምንድን ነው ምናምን የሰው ሚስት እኮ ነች። አይደብርህም? እና እኮ ሚስቴ ናት አላልኩም። ያልኩት እኮ አይደብርህም ወይ ሰው ቤት መተ ገንፎ መስራቱ እንዴ። ማሂ አንቺስ ደብሮሽ ነው ዝም ያልሽው? እና ወንድ ልጅ የሰራ ገንፎ ትበያለሽ። ባልሽ ባልሽ ችግር የለውም ባልሽ ነው። ገብቶሻል። እንዴት ነው ማለት ወይ ወንድም ሽ ቤት እኮ ከሰራልሻት ብዬሽ ነው። ምን ችግር አለው? እሱ በቃ ወንድሜ ሌላ። አንተ ምንድን ነው አንተ እዚህ ቤት መተህ ጭራሽ ዱቄት ምናምን ምናምን ምናምን፣ ወይ አይደብርህም ግን? ጭራሽ አገንፍተህ ነይቢ ምናምን አይደብርህም እ እሱ በቃ እውነት ነው እኮ ያሰበው ላይ ነው። ታይ እንጂ ምን ነው በሌላ አሰርሺው። አንተ በጣም የምትገርም ሰው ቤት መተህ እንደዚህ አንቺ ልጅ እንጂ ሰው ቤት ምትሽ ምን ተነቆር እንዴ? እንዴ ደግሞ ጭራሽ ማታፍር፣ በመሀል ማሩን አምጩ፣ ምኑን አምጩ፣ እንዲህ ይሁን ወደዚህ ይሁን ምናምን። እንዴት እንደሚበለስ ነው ማግኖ አታፍርም እንዴ? ደግሞ ስታገነፋ ደግሞ ማዘርዬ እንደዚህ ነው፣ አይደለም ይ አይደብርህም። እነሱ ራሱ ይታዘበዋል። ለምን የሚደብርህም ለራሳቸው ከታዘቡ አይደለም፣ በጣም ነው የሚደብረው። ጭራሽ ነው የት እንዳላወቀል ኢቨን ማለት ነው። ቆይ አንቺ ማለት ነው፣ ፖስት ነው፣ ግዴታ ነው። አንተ ባለው አይደለም አይደብርህም? እኔ አንድ ቀን መጥቼ ለየት ለቀና በቀናነት ሰቢሱ ባህሪ ስለማታውቂ ነው ማሄት፣ ዝም በይ ዝም ብለሽ ምንድን ነው ይባል እኮ እንደዚህ እንደዚህ ተራ ሰው ቤት መተህ አይደብርህም የምትሰራ ፖለቲካ ደስ

ኧረ ምን ሆናችሁ ነው? የኔ ጥፋት ነው። በእናት ሙለር ይቅርታ፣ ለእኔ ይቅርታ። በእግዚአብሔር ወይኔ፣ ይቅርታ። ና አሁን ተረጋጊ፣ ቁጭ በይ። ምን ይሻለኛል? ጥፋተኛዋ፣ በእናታችሁ ይቅርታ።

ውይ በጣም ነው የሚጥመው ገንፎ። ሶሪ ቢግ ሶሪ ትላለ ደግሞ ማለት ነው። ለማንኛውም ገንፎ በጣም የሚጥመው እንደውም፣ ሌሊክሽ ላጎርሳት ነበር። ሳስበው በጣም በስቷል ማን